ጣት ሾ ቆፋሪ ሾ በአሽሙር በመሰለ ቆሰቆሰች ነው። ለእሷ ዋጋዋ ልሰጣት የገባት እንጂ ማምላክን አሁን የመግባት ፍላጎትም የለኝም። ራቁ ምንድነ ራቁቴን ታየው ምናምን ምናምን ስታለበልቢ ነበር። ማለት የሰው ልጅ ራቁቱ መታየቱ ምንም ማለት አይደለም። ከዛ በላይ ከአንቺ በላይ ብዙ ጉዶችን ኢንስታግራም ላይ ስናይ ነበርን። ሰዎች ነን። ምንም የሚካበር ነገር ኖሮ አይደለም። ግን አንቺ እንዴት አድርገሽ አዞርሽው? ሰው የሰው ሰው እንዲደግፈ ስለፈለግሽ ምናምን ነገር በእኔ ያልተጀመረም ምናምን። የአንቺ አይነቶቹ ደግሞ አሉ። ስንት ስንት እንትናቸው ላይቭ ላይ ሲያሽቃብጡ እቃቸው ሁሉ ሲታይ የነበሩ ሰዎች ነበሩ እና እቃቸዋል ማ እንደነበሩ እንደፈለጉ ሲሆኑ እቃቸው ሲታይ የነበሩ ሰዎች ነበሩ። እነሱ ለአንቺ ዛሬ መጥተው ጠበቃ ሆነው ቆሙ። ያሳለፉት ነገር ስለሆነ ለመሸፋፈን ነው ያደረጉልሽ። እንደ እውነተኛ ከሄድን ግን ማንም ሰው ባደረግሹ ነገር አይደለም የፈረደው፣ በምትሰሪ ነገር ነው የፈረደው። ሰውን ስትሳደቢ ነበር፣ ሰዎችን እንዳለ እያወጣሽ ዕቃቸው እንዲህ ነው። ባለትዳሮችን ልጆች ያለቤተሰብ ስታስቀር የነበረው አንቺ ነሽ። የቤቢን እኮ ትዳር ያፈረሹ ሙሉ በሙሉ አንቺ ነሽ እንጂ እኛ አይደለም። ትዳር ስታፈርሽ የነበረው እኮ አንቺ ነሽ። ማነው እኔ ቤታነኝ እየወጣው ስለ አርቲስቶች እንትና ገባይ ሰላም ተስፋዬን እኮ እንደወገብሽ ቅማል ጣምደሽ እኮ ይዘሻታል። እኔ ሰላም ተስፋዬን አንድ ቀን የተናገርኳት፣ እሱንም የሆነ ነገር ፖስተውባ በፖለቲካ ተናገርኳት ኳት ከዛ በኋላ ይሄ ቆየ ነው ምናምን አሉ። ተፋታወቅ ደርሼባትም አይቻትም አላውቅም። አንቺ ግን ሰላም ተስፋዬን ሴት ልጅ ሲለወጡ ደስ አይላችሁም። በእኔ ህይወት ትቀና አላችሁ ምትው አንቺን በሰላም ተስፋዬ ህይወት ስለምትቀኝ፣ ሴት ልጅ ለብቻ ጠንካራ ሆና ስላለፈላት ስለምትቀኝ ነው። ጠዋትና ማታ የሴት ጥላቻ ስላለብኝ ሴቱን ሁሉ እያወጣሽ የምትሳደብ ቤቢን ስለ ቤቢ እኮ ያወራሹ እኮ ራስሽ ነሽ። እኔ ቤት አይደለም እኮ ወይ አበባ ወይ ከበደ አይደለም ቤቢ ሚስቱ እንዴት አረገዋለ? ሚስቱ እንዴት ነዋለ? ሴት ልጅ ሆና እንኳን አላከበርሻትም እግሯን። ለዚህ ነው ለዚህ ነው ያልሻትኝ ሆና ጨፈራ ቤት ሆና መሰለኝ እግሯን እንትን ስትል ማለት ነው። ከዛ ባል ስለተፋታች እግሯን በየእንትኑ እየከፈተች እያልሽ ስትሰድ ቢያት የነበረው ራስሽ ነሽ ማንም አይደለም። ማንም ሰው ኢንስታግራም ላይ በተፖሰተው ቪዲዮ የተናገረች ሰው የለም። ከዛ በላይ አይተናል። የአንቺ ሲሆን የአንቺ የፊንገር ሾ ሲሆን ለራሴ ሲሆን ምንድን ነው የተናገርሽው? ያለን የነበረ ነገር ነው። ምንም የሚካበር ነገር አይደለም። ኢንስተግራም ላይ ግን ምንድን ነው ዩቱ ይሄ ምነው፣ ቴሌግራም ላይ በየግሩፑ የሴት ልጅ እንደዛ ግን ሲፖሰት፣ ሁላችንም ጉጭ፣ ምንም ሁላችንም በተሰበሰብንበት መተሻ ያልሽውን ታውቂያለሽ። ላኩ ላኩሊ ስትይ ነበር ሴት ሆነሽ እንኳን እንዳለ ቁጭ ብለሽ ላኩልኝ እያልሽ ስታምሽ ነበር። ፊንገር ሾ ልክሽን ነው ምነግርሽ። ለአንቺ ሲሆን ጽድቅ ነው፣ ለሌላው ሲሆን ደግሞ ኩነኔ ነው። ማን ያለው የሰው ትዳር በሰው አፍ ከፈረሰ መጀመሪያም አልቆመ የምትሉ የሰው አፍ እንጨት ያደርቃል። እንኳን አይደለም ትዳር የሰው አፍ እንጨት ያደርቃል እንጨት ያደርቃል። የአበሻ ምላሳችን እንኳን አይደለም ትዳር ማፍረስ አይደለም እንጨትን ድርቅ የደረቀን እንጨት ነው ደግሞ የሚያደርቀው ማለት ነው። ምላሳችን የሁላችሁም የታወቀ ነው እና ማንም ሰው አንቺ ወጥተሽ እዛ ኢንስታግራም ላይ ስለተበለቃቀትሽ ምን ስላልሽ ማንም የፈረደብሽ የለም። የፈረዱብሽ ግን የስንቱን ህይወት ስትመሰቃቅ የነበረው አንቺ ነሽ። አንቺ ላይ ግን ሲደርስ ኖርማል ነው። እኔ ይሄኔ እኔ ታይቶብኝ ወይ ሌላ ሰው እንደዛ ሆኖ ቢሆን ኖሮ ዩቲዩብሽ ላይ ቡናሽን እየጠጣሽ ከርስሽን እየሞላሽ አንደኛ የምትናገሪ አንቺ ነሽ፣ ማንም አይደለም። አንድ ሴት ወጣ እንደዛ ብታደርግ አትቆሚላትም። ምን ነው ዛሬ ግዴታ? ወይ ፌመስ ስለሆነች ወይ ምናምን ነው እየወጣችሁ ላይ ስትንጫጩላት የነበረው አንዳንዶቻችሁ፣ አንድ ላስተካክለው ስትንጫጩላት የነበራችሁ ለምን? ዲቦራ በዛ ልክ በዛ ልክ ዲቦራ እናቷን አምጥታ ደምንባ ስታለቅስ እኮ ማለት ነው አንዳችሁም እኮ እኮ ተው ያላችሁ የላችሁ አይደለ ዲቦራ በዛ ልክ እንደዛ እየተሰደበች ራቁትሽን፣ እንደዚህ ሆንሽ፣ እንዲህ ተባልሽ። አንቺ እኮ ለዲቦራ እኮ ለምን እንደቆምሽላት አቃለሁ ታውቃለሁ። ሮሚና ዲቦራ ስለተጣሉ ሮማንን ሮማንን ለመቃወም ብለሽ ነው ለዲቦራ ድምፅ ሆን ይችላል። ትናንትና እኮ ስሰድብ ያን ነበር ልጇን ካደሽ ለጌመር ነኝ ብላ ለጌም ብለሽ እያልሽ በአሽሙ ስትናገር ያን ነበር። አልቆም መጀመሪያውንም አልቆምሽላትም። ለዲ እስኪ እውነት እናንተ እውነተኛ ሰው ከሆናችሁ የዲቦራ ቴሌግራም ተለቀቀ፣ ያ ሁሉ ዲቦራን ስታሳቀቋት የነበራችሁ ሰዎች ዛሬ ችኛ ወታ እንዲህ ስትሆን ቆማችሁ ተከራካሪ ልትሆኑ መጣችሁ። ውሸታችሁ ነው። አስመሳይ ናችሁ፣ ውሸታም ናችሁ። ላችሁ ለዚህ ነው ታስመስላላችሁ። እውነተኛ ሰዎች አይደላችሁ፣ በእውነተኛ አትፈርዱም። ማንኛውም ሰው እሷን ሲናገር የነበረ ሰው የሰውን ህይወት ቁጭ አድርጋ ካ ትዳሯን አልፈታችም ማርያምም ትዳሯን አልፈታችም። ልንገራችሁ፣ ትዳሯን አልፈታችም። አዲስ አበባ ያሉ ሰዎች ሁሉም ያቃሉ። ብቸኛ ለሰርጓ ጊዜ ብቸኛ ሰው ባሏን በቬሎ ተሞሽራ ሰርግ ማለት የደስታችሁ ቀን ነው። ሰርግ ማለት ጋይስ የደስታ ቀን ነው። አንዴ ሰርግ ማለት የደስታ ቀን ነው አደለም? የደስታችሁ የምትደሰቱበት ቀን ነው። በደስታዋ ቀን እንኳን ማለት ነው ደስተኛ በህይወት ደስተኛ ለመሆኗ የምታውቁት የባሏን ፎቶ ፊቱ ላይ ትልቅ ኢሞጂ አድርጋ ሙሽራ ቀሚሷን ለብሳ ባሏን በኢሞጂ ሸፍና ሰርግ ያከበረች አንቺ ብቸኛ ሰው አንቺ ነሽ። ማንንም አላየውም፣ ማንንም ሰው አንቺ የሰው ህይወት እንዲህ ነው የምትፈተፍችው እኔ ነኝ። እኔ ደግሞ የአንቺን ህይወት ፈጥፋች ነው የምመሆንልሽ የአንቺን ህይወት እኔ ነኝ። ቤታ ከሀ እስከ ፈ የምዘረዝርልሽ አንድ አርቲስት አልቀረሽም፣ እያሳቀቅሻቸው እያሳቀቅሻቸው እነ ሰላም ተስፋዬ ባላቸውን ፈቱ ብለሽ እንደ ጉድ ስታወሪባቸው፣ እነ ማራባይ ማን አርቲስት ቀረሽ ስታሳቅቅያቸው የነበረሽ አንቺ ቤታ ነሽ። እኔ ደግሞ ማለት ነው ዋጋሽን ነው የምሰጠሽ። ባልሽን እቤት አስቀምጠሽ የሰው ትዳር የምታመሽ እናውቃለን። ባልሽ ቢወጣ ገበናው እንዳለ ተዘርግፎ ነው የሚወጣው። አንቺ ፊንገር ሾ እንዳለ የባልሽ ገበና ተዘርግፎ ነው የሚወጣው። ማታወጩ የምትሸፍኙ ለዛ ነው እኔ አሁን ለምሳሌ ስለ ሰው ትዳር ስፈተፍት አልሆንም። ማንም ሰው ደግሞ የኔን ትዳር እንዲፈጠፍጥ አልፈልግም። መንገድ አልፈልግል አልከፍትም። እኔ ስለ ሰው ትዳር ቁጭ ብዬ ውሌ ስለማልፈጠፍጥ ማንም ሰው ስለ እኔ ትዳር እየመጣ ሲፈተፍት አይገኝም። አንቺ ግን ቤትሽ ውስጥ አስቀምጠሽ ሰው እያማሽ፣ አርቲስቶችን ትዳር እያፋታሽ፣ እየቦጨቅሽ ባልሽን በአርቲስት ገንዘብ የምታስተዳደሩ አንቺ ነሽ። ክብር ለአርቲስቶች፣ ክብር ይገባቸዋል። በእነሱ ነው የምትሸቂው፣ በኢትዮጵያ ሕዝብ ነው የምትሸቂው። እናንተ ደግሞ ደጋግማለሁ። እኔ አሁን ሲሪየስ ላይ ነኝ፣ አታስቁኝ። በክርስቶስ ፊንገር ሾው እያላችሁ የምጽፉ ማለት ነው። አታስቁኝ፣ እውነቴን ነው። ሁልሽም ልቦናሽ ያውቃል። ከእኔ ጋር ስለተጣላች ብቻ እኔን የተጣላችሁ ሰዎች የጠላት የጠላት ወዳጄ ነው በሚል ነው እንጂ የምደግፏት። ሁልሽም ከእኔ በፊት ከመጣላቷ በፊት አንጀታችሁ ይቃጠላል። የሰው ትዳር እየተሳደበች ሰውን እያፈረሰች ትዳራቸውን እንደዚህ አፋን ስትከፍት፣ ሁላችሁም ጨጓራችሁ ይቃጠላል። ለምን ተዋሻላችሁ? ለምን ተዋሻላችሁ? የእነ ቤቢን ትዳር ሚስቱን እንደዛ እያንቋሸሸች ለሴት ልጅ ቆማለው እያለች አንዴ ቤቢን አሜሪካን ሄደ ያለችው እኮ እሷ ናት። አሜሪካን ሄዶ ሌላ ሴት አግብቶ መጣ ያለችው እሱ ግን ትዳሬ ምንድን ነው ያለው ስራዬ ነው እንደው የሆነ ነገር ብሎ ይተናገረው እሷ ናት። የሰው ስም ምታጠፋው። አረ እኔ ፊንገር ሾ ነው የምላት። ጋይስ ስሟ ተቀይሯል። ከበጓ ፊንገር ሾ ብለናታል። እና ምን አለች? የአንቺ ጀሌዎች አሸርጋጅ አሉ። ደግሞ የእናንተ እናንተ ጉድ ቢጣራ እኔማ ቤታ እኮ መቼ እኔ በራሴ አፈርኩኝ። እኔ እንዳውም እኮ ምላችሁ እዚህ ውስጥ የምትመለከቱኝ ሄዳችሁ ቲክቶክ ላይ ሪከርድ የምታደረጉም ካላችሁ ትኖራላችሁ በደንብ። የድሮ ታሪካችሁ ቢወጣ ምናምን፣ አይ ዊሽ እኔ ድሮ ታሪኬ ቢወጣ ደስ ነው የሚለኝ። አልኩሽ እኮ በድፍረት ነው የምነግርሽ። የድሮ ቤታን አምጥታችሁ ለቲክቶክ ማህበረሰብ ካላወቀኝ እንድታስተዋውቅልኝ በፍቅር በክብር ነው የምጠይቃችሁ። ሳልሰድባችሁ፣ በፍቅር በክብር ነው የምጠይቃችሁ። በክብር ማለት ነው የምጠይቃችሁ። ምክንያቱም ስሜን ለማጥፋት የሄድሽበት ርቀትን በደንብ ባድርገው ሲያዩትኝ፣ አንቺ ውሸታም እንደሆንሽ አንቺን ነው የሚያዩሽ። አልተዘቀዘኩም ጋይስ። አይ ቲንክ ካሜራው እየወረደ ነው ያደረግኩትኝ እንትን አሁንስ፣ አሁንስ እሺ፣ አይ ቲንክ አሁን አሪፍ ነው መሰለኝ። ኤኒዌይስ አስተካክለዋለሁኝ። እና የኔ ያንቺ የሆነ መሳያዎቹ ምናሉ? እሷ ኢንስታግራም ላይ የሚያውቃት ሰው አለ። ቲክቶክ ላይ ሰው ስለማያውቃት ነው እንጂ ኢንስታግራም ላይ እሷ ስንት ነገር ስታደርግ፣ እኔ እኳ አልዋሸውም እኮ። አዎ በደንብ እጨፍር ነበረ። በደንብ በደንብ በደንብ አጭር ልብስ ለብስ ነበረ። በደንብ ሰውነቴን አሳይ ነበረ። በደንብ ቆሜ እንደ እብድ ነበር ማብደው። አንቀቀው ያውቃሉ። ማቅ ካለ ደግሞ ፕሊስ አስተዋውቋቸው። ከዛ በኋላ ምን የመሰለ ሰውነት እንዳለኝ ከድሮም ጀምሮ በደንብ አርገው ያዩልኛል፣ በደንብ አርገው ለካ ቤታ እንደዚህ ፈታ ያለ ሰው ነበረች፣ ለካ ቤታ እንደዚህ ቆማ በደንብ የምትጨፍር ቆማ በደንብ የምታሳይ ክለብ የምትወጣ የምትዝናና ሰው ነበረች። በደንብ አርጋችሁ ታሳዩልኛላችሁ እንጂ ያኔ አላፍርበትም፣ እኔ አላፍርበትም። ምን ነው ቤታዬ እንደ ድሮ አቀውጩም ምን ሆነች ነው የምባለው። ገባችሁ አይደል ምን